ሪቻርድ ባወጣው ጥናታዊ ጽሁፍ ላይ ከ57% በላይ ተማሪዎች ለሊት እንደሚያጠኑ ተናግሯል። ይህም ማለት ደግሞ ቀን ከሚያነቡ ተማሪዎች ይልቅ ለሊት የሚያነቡ ተማሪዎች ቁጥር በጣም ብዙ ነው ማለት ነው። ለምን ይመስላችኋል ለሊት የሚያነቡ ተማሪዎች ቁጥር እንደዚህ ብዙ ሊሆን የቻለው? በዚህ ቪዲዮ ለሊት የማንበብ ጥቅሙና እኛም እንዴት አድርገን በቀላሉ ለሊት ማንበብ እንደምንችል በዝርዝር የምናየው ይሆናል። እያንዳንዱን ስቴፕ ባይ ስቴፕ እየከፋፈልኩ የማሳያችሁ ሲሆን ከቪዲዮ መጨረሻ በኋላ ለሊት ማንበብ እንደምትጀምሩ እና ደግሞ ለሊት ማንበብ ያለውንም ጥቅም የምናይ ሆናል። ለተለመደው ቪዲዮ እስከ መጨረሻ ድረስ ተከታተሉ። ብዙ ሳናንዛዛ ወደ ቪዲዮ እንግባ። የማታ ጥናት ሲባል ብዙ አይነት አድቫንቴጅ እና ዲስ አድቫንቴጆች አሉ። የሆነ አንድ ነገር ለማድረግ ከፈለገን መልካም ጎንም መጥፎም ጎንም እንዳለ ሁሉ ይሄ የማታ ጥናት የምንለው የራሱ የሆነ ጥሩ ጎንና መጥፎ ጎን አሉ። ነገር ግን ጥሩ ጎኑ ከመጥፎ ጎን ያመዝናል። ይህም ማለት ደግሞ ሁለቱም ባላንስ አድርገን የምንጠቀም ከሆነ በጣም ትልቅ የሆነ ለውጥ ልናይበት የምንችልበት ዘዴ ነው ወይም ደግሞ መንገድ ነው ማለት ነው። የማታ ጥናት ጥቅሙ በምናይበት ጊዜ የመጀመሪያው ዲስትራክሽን ይቀንሳል ማለት ነው። እኛን የሚረብሹን ነገሮች በጣም ይቀንሳሉ። ምክንያቱም ቀን በምናነብበት ጊዜ ውስጥ ቤት ውስጥ ሊሆን ይችላል፣ ወይም ደግሞ ቤት ውጭ በምናነብበት ጊዜ ብዙ የሚረብሹ ነገሮች አሉን። ቤት ውስጥ ከሆነ ፋሚሊ አለ፣ ታናናሽ ወይም ደግሞ ታላላቁ እህትና ወንድሞች አሉን። ቤት ውስጥ ፋሚሊ ያወራሉ፣ በጣም ዲስትራክት የሚያደርገን ነገር በዛ ልክ ይጨምራል ማለት ነው። የቤቱ ይቅርና ውጭ በጣም የተለያዩ ድምፆች ከጎረቤትም ሊሰማ ይችላል። በዛን ጊዜ ፎከስ አድርገን ማጥናት አንችልም ማለት ነው። ስለዚህ ይሄ የሌሊት ጥናት የምንለው በጣም አሪፍነቱ የመጀመሪያው ዲስትራክሽኖችን ወይም ደግሞ እኛን የሚረብሹ ነገሮችን ይቀንሳል። ሁለተኛው ደግሞ ክሮኖታይፕ የሚባል አለ። ክሮኖታይፕ ማለት ሰውነታችን መቼ ነገሮችን ማድረግ እንዳለብን እንደ አላርም የሚጠቅመን ወይም ደግሞ የሚያሳውቀን ማለት ነው የሰውነታችን ታይመር በመባል ይታወቃል። ብዙ ጊዜ ይሄ ክሮኖ ታይፓችን የሌሊት ሊሆን ይችላል። ይሄ ማለት ደግሞ አክቲቭ የምንሆንበት ጊዜ ለሊት ሊሆን ይችላል ማለት ነው። ይሄ ማለት ደግሞ ያ አክቲቭ የምንሆንበት ጊዜ ለሊት ስለሆነ እኛ ለሊት ተነስተን በምናነብበት ጊዜ ሞር ኤፌክቲቭ እንሆናለን፣ ሞር ውጤታማ እንሆናለን ማለት ነው። ዲስአድቫንቴጆችን ወይም ደግሞ ጉዳቶችን በምናይበት ጊዜ የመጀመሪያው ኮንሰንትሬሽናችን ወይም ደግሞ አንድ ነገር የማተኮር አቅማችን ሊቀንስ ይችላል ምክንያቱም ቀን ላይ ትምህርት ቤት እንሄዳለን ወይም ደግሞ የሆነ ስራ እንሰራለን። ቀን ላይ የሆነ ነገሩን በማድረግ ስለምናሳልፍ ሰውነታችን ይደክማል ማለት ነው። ይሄ ሰውነታችን ከደከመ በኋላ ሰውነታችን ማረፍ አለበት፣ የሆነ እረፍት ማድረግ አለበት፣ ራሱን መተካት አለበት፣ ወይም ደግሞ ኢነርጂ ማግኘት አለበት። ለዛ ደግሞ የግዴታ መተኛት አለበት። ነገር ግን ለሊት በምናነብበት ጊዜ ቀን ሰርተን ቀን ውለን በጣም ይደክመናል። በዛን ጊዜ ደግሞ ለሊት ለማንበብ በምንሞክርበት ጊዜ ሊደክመን ይችላል። ደከመ ማለት ደግሞ አንድ ነገር ላይ ፎከስ ማድረግ አንችልም ማለት ነው። ሌላኛው ደግሞ ካርዲናል ሪትም የምንለው አለ። ሪትማችን ደግሞ ላይትን በማየት ወይም ደግሞ አንድ ነገር በማየት እንደመሸና እንደነገ የሚያሳውቀን ነገር ነው ይህም ማለት ደግሞ ሌሊት ጨለማ በሆነ ጊዜ ወይም ደግሞ አካባቢያችን ጨለማ በሆነ ጊዜ የሚያስታውሰን መተኛት እንዳለብን ነው ማለት ነው ስለዚህ ይሄ ቻሌንጅ ሊሆንብን ይችላል ነገር ግን እነዚህን ሪዱስ አድርገን ወይም ደግሞ እነዚህ ዲስአድቫንቴጆችን ጉዳቶችን ቀንሰን በጣም ውጤታማ በሆነ መንገድ መጠቀም እንችላለን ማለት ነው ይሄንን የሌሊት ጥናታችንን ውጤታማ ለማድረግ የምንከተላቸው ሰባት አሪፍ የሆኑ ዘዴዎች አሉ ከሰባት ዘዴዎችን በተጨማሪ ደግሞ ቦኑሶችን የምጨምርላችኋለሁ። እያንዳንዱ ዘዴ ደግሞ እየተገበርን ስቴፕ ባይ ስቴፕ የምናየው ይሆናል። ቀጥታ ወደ መጀመሪያው ስቴፕ እንሄዳለን። በመጀመሪያ ስቴፕ የምናገኘው ልምድ ወይም ደግሞ ልማድ መገንባት የሚለው ነው። የሌሊት ሰው ለመሆን በመጀመሪያ ያ የሌሊት ሰው የምንሆንበት ልምድ መገንባት አለብን ማለት ነው። ዝም ብለን ከመሬት ተነስን ዛሬ በቃ ስድስት ሳ ላይ ይነሳለሁ ወይም ደግሞ ሰባት ሳ ላይ ወይም ደግሞ ዘጠኝ ሳ ላይ ወይም አራት ሳ ላይ ማጥናት ማጥኖት ጀምራለሁ ብለን ወዲያውኑ መጀመር አንችልም። ምክንያቱም አንድ ነገር ለማድረግ በሂደት ነው መሄድ ያለብን። የሰው ልጆች እስከሆን ድረስ ነገሮችን በአንዴ አንለምድም። ምክንያቱም ሰውነታችን መጀመሪያ የለመደው ነገር አለ። ያንን የለመደውን ነገር ደግሞ አስረስተን አዲስ ለማስለመድ ልምድ ያስፈልጋል። ልምድ ደግሞ የሚገነበው ቀስ በቀስ በየቀኑ ነገሮችን እየደጋገምን ስንሄድ ዛሬ ካለንበት ነገር ደግሞ ትንሽ እያሻሻልን ብሄድ ነው ቁጥር ነው ልምዳችንን መገንባት የምንችለው ማለት ነው። ይህም ማለት ለሊት በቃ ዛሬ ይህን ያህል ሳት ነስቼ ይህን ያህል አነባለሁ ማለት ሳይሆን ቀስ በቀስ ለሊት የምንትነሱበት እንሳት እያሳደጋችሁ እየጨመራችሁ መሄድ አለባችሁ ማለት ነው። ይህም ደግሞ ቀስ በቀስ ማለት ቀስ በቀስ በምንጀምሩበት ጊዜ ተስፋ ቆርታችሁ የሆነ ከሆነ ጊዜ በኋላ የምታቆሙት ነገር አይደለም። ምክንያቱም በየቀኑ ትንሽ ስቴፕ እያደጋችሁ ስለምትሄዱ ያንን ነገር ቀጣይነት እንዲኖሩ ማድረግ ትችላላችሁ። ስለዚህ ለሊት የመነሳት ልምዳችንን ቀድመን ማሳ ማሳደግ አለብን ማለት ነው። በሁለተኛ ስቴፕ የምናገኘው ደግሞ የጥናት ጊዜያችንን መመደብ ነው። ይሄ ደግሞ በጣም ትልቅ ጥቅም ያለው ነገር ነው። ምክንያቱም ለሊት እንነሳለን ብለን ብድግ ብለን ተነሰን ምን መስራት እንዳለብን ምን ማድረግ እንዳለብን ምን ማጥናት እንዳለብን ቀድመን ካላዘጋጀን ለሊት ተነሰን ተመለሰን መተኛታችን አይቀርም ማለት ነው። ምክንያቱም እንደገና አዘጋጅተን ይህን ባንብ ይሻለናል ብለን አስበን አውጥተን አውርደን ማጥናት ለመጀመር በጣም ሊከብደን ይችላል ማለት ነው። ስለዚህ የጥናት ጊዜያችንን ቀደም ብለን መመደብ አለብን። ቢያንስ ሌሊት እንደተነሳው ወይም ስድስት ሰዓት ወይም ደግሞ ዘጠኝ ሰዓት እንደተነሳው ይህን አነባለው ብላችሁ የምታነቡትን ነገር ቀድማችሁ ማዘጋጀትና መመደብ አለባችሁ ማለት ነው። ይህም ደግሞ ወዲያውኑ እንደተነሳችሁ ፊታቶቹን ታጥባችሁ ቀጥታ ወደ ተግባር እንድትገቡ ያደርጋችኋል ማለት ነው። የምታጠፉት ጊዜ አይኖርም፣ የምታባክኑበት ጊዜ አይኖርም። ቀጥታ እንደተነሳችሁ ወደ ጥናት እንድትገቡ ስለሚረዳችሁ ቀድማችሁ የጥናት ጊዜያችሁን መመደብ አለባችሁ ማለት ነው። ሌላኛው ወሳኝ ነገር ደግሞ ቦታ ማዘጋጀት ነው። ማለትም የምናጠናበትን ቦታ ማዘጋጀት ነው። ለሊት ነው የምንነሳው፣ ታውቃላችሁ። ከእንቅልፋችን ተነስተን እዛው አልጋ ላይ ያነባሉ ማለት እራስን ማታለን እና መሸወር ነው የሚሆንብን። ምክንያቱም አልጋ ላይ ተነስተን ማንበብ ማለት እንደገና መተኛት ማለት ነው፣ ወይም ደግሞ ራሳችን ለመተኛት መጋበዝ ማለት ነው። ስለዚህ በቻላችሁት መጠን የምታነቡበትን ቦታ ቀድማችሁ ማዘጋጀት አለባችሁ። ያ ቦታ ደግሞ መኝታ ክፍላችሁ ወይም ደግሞ የምተኙበት ቦታ ባይሆን አሪፍ ነው ወይም ደግሞ እዛው የምተኙበት ቦታ ሆኖ። ጠረጴዛና ወንበር ያለበት ቦታ ቢሆን አሪፍ ነው። የምታጠኑበት ቦታ ጠረጴዛ ደግሞ ንጹህና ጽዱ ማድረግ አለባቸው። ሌላ ኮተታ ኮተት መብዛት የለባቸውም። ቅድም የምታጠኑትን ነገር አዘጋጁ እንዳልኳችሁ ማጥናት የምትፈልጓቸውን መጽሐፍና ደብተር ብቻ ጠረጴዛው ላይ ማስቀመጥ አለባችሁ ማለት ነው። ሌላ ኮተታ ኮተት ከጨመራችሁ፣ ሌላ ነገር ካለ ፎከሳችንን ወይም ደግሞ ኮንሰንትሬሽናችንን ይበትነዋል ወይም ደግሞ ሀሳባችንን ሊበትንብን ስለሚችል የሚያስፈልጉን ማጥናት ለማጥናት የሚረዱን ማቴሪያሎች ብቻ ነው ጠረጴዛው ላይ ማስቀመጥ ያለብን። ሌላኛው ነገር ደግሞ እዛው የምናጠናበትበት ቦታ በቂ የሆነ ብርሃን ሊኖር ይገባል ማለት ነው። ምክንያቱም ሰውነታችን የጨለማ ነገር ካየ ወይም ትንሽ ደብዛዛ ነገር ካየ የመተኛ ጊዜ ነው ብሎ ራሱን ኖትፋይ ያደርጋል ማለት ነው። የመተኛ ጊዜ ነው ብሎ ራሱን ኖትፋይ ስለሚያደርግ እኛ የምናጠናበት ቦታ ላይ በቂ የሆነ ብርሃን ሊኖር ይገባል። ያ ብርሃን ደግሞ እኛ ቀን እንደሆነ እንድናሰብና እንቅልፋችን እንዳይመጣ ያደርግልናል ማለት ነው። ስለዚህ በቂ የሆነ ብርሃንና ቦታችን ጽዱና ንጹህ መሆን አለበት። ሌላኛው ወሳኝ ነገር ደግሞ ውሃ መጠጣት ነው። ውሃ መጠጣት በጣም ብዙ አይነት ጥቅሞች አሉት። ውሃ መጠጣት በብዙ ቪዎች ልታዩ ትችላላችሁ፣ ደግሞ በባዮሎጂ ክላሳችሁ እንድትማሩ ትችላላችሁ። ውሃ ትልቅ የሆነ ጠቀሜታ አለው። ከነሱ መካከል የመጀመሪያ አሁን እኛ ማታ ተነስተን ለማንበብ ውሃ መጠጣት በጣም አለብን፣ ምክንያቱም ሰውነታችን ነቃና ሞር ኢነርጂ እንዲያገኝ ውሃ መጠጣት ይመከራል ማለት ነው። ውሃ መጠጣት ደግሞ ማታ በተነሳን ጊዜ በምንጠጣበት ጊዜ በበቂ ሁኔታ ነቅተን ጥናታችን እንድጀምር ይረዳናል ማለት ነው በዚያን ጊዜ ትንሽ ሊደክመን ይችላል ወይም ደግሞ ከእንቅልፍ እንደተነሳን የድካም ስሜት ሊሰማን ስለሚችል ውሃ በምንጠጣበት ጊዜ ሞር እነቃለን ነቃ ማለት ደግሞ ኤነርጂችን ይጨምራል ማለት ነው ስለዚህ ስተኙ አጠገባችሁ ውሃ ማስቀመጥ እንዳትረሱ ምክንያቱም እንደተነሳችሁ ፊታችሁን ታጥባችሁ ውሃችሁን ጠጥታችሁ ቀጥታ ወደ ጥናት ትገባላችሁ ማለት ነው ውሃ በጣም ዘርፈ ብዙ የሆነ ጥቅሞች አሉ አንዳንድ ተማሪዎች ደግሞ ለሊት እያጠኑ እንቅልፋቸውም እንዳይሄድ ውሃ ላይ እግራቸውን ይነክራሉ አይደለም ያ ግን እናንተ አያስፈልጋችሁም። ውሃችሁን ተጠጡና ቀጥታ ወደ ጥናት ትገባላችሁ ማለት ነው። ሌላኛው ደግሞ ቀድመን መተኛት አለብን ወይም ደግሞ ቀድመን እረፍት ማድረግ አለብን። ምክንያቱም ቀን ላይ በጣም ብዙ ነገር ነው የምንሰራው፣ ቅድም ብያቸዋለሁ የምንሰራው ነገር አለ፣ የምናሳልፉ ጊዜ አለ፣ ትምህርት ቤት መሄድ አለ፣ መምጣት አለ፣ ከፋሚሊ ጋር ከጓደኛ ጋር ጊዜያችንን እናሳልፋለን። በዚያን ጊዜ እረፍት ላናገኝ እንችላለን። ነገር ግን ሰውነታችን እረፍት ይፈልጋል። እረፍት ስለሚፈልግ የሌሊት ግዛችንን እረፍት በማድረግ ወይም ደግሞ በመተኛት እንድናሳልፍ ሰውነታችን ይፈልጋል ማለት ነው። ነገር ግን አሁን እያደረግን ያለ ነው ማታ ተነስተን ማንበብ ስለሆነ የምንተኛበትን ጊዜ እንሻማለን ማለት ነው። ስለዚህ ነክተን እንቅልፋችን ሳይመጣ ምንም ሳንዘናጋ ሌሊት ማጥናት ከፈለግን ማጥናት ከመጀመሪያችን በፊት ቀድመን መተኛት አለብን ማለት ነው። ይህንን በምናደርግበት ጊዜ በኋላ ስንነሳ፣ መጀመሪያ እረፍት ስላደረግን ሰውነታችን ያን ያህል አይዝልም ማለት ነው። ቀጥታ ወደ ጥናት በምንገባበት ጊዜ ሞቲቬትድ ሆነን ሰውነታችን ምንም ሳይሰላጭ ሳይደክመው ማጥናት እንችላለን ማለት ነው። ስለዚህ በቻላችሁት መጠን የሌሊት ጥናታችሁን ከመጀመሪያችሁ በፊት ወይም ለሁለት ሰዓት ወይም ደግሞ ለሶስት ሰዓት ከዛም በላይ መተኛት ትችላላችሁ። ቀድማችሁ መተኛት አለባችሁ። አራት ሰዓት ላይ የተኙ ትችላላችሁ። ሶስት ሰዓት ላይ የተኙ ትችላላችሁ። ነገር ግን የጥናት ጊዜያችሁ የሌሊት ጥናት ጊዜያችሁ ከመጀመሩ በፊት ቀድማችሁ መተኛት አለባችሁ ማለት ነው። መተኛት ወሳኝ ነገር ነው፣ ግዴታ ነው። ካልተኛታችሁ የለሊት ጥናታችሁን ማካሄዳችሁ ሰውነታችሁ ሳትወዱ በግዳችሁ እንቅልፍ ስለሚመጣ ቀድማችሁ መተኛት አለባችሁ። ኛው ደግሞ ቅድም መተኛት ብያቸዋለው። አሁን እዚህ ጋር የሚያስፈልገን ደግሞ የምንተኛበትን የእንቅልፍ ሰዓት መመደብ ነው። ለሊት ማጥናት ከፈለግን ከማጥናት በፊትና ከጥናት በኋላ ሁለት የእንቅልፍ ጊዜያት ይኖሩናል ማለት ነው። እነሱን የመመደብ ድርሻ እናንተ ነው ምክንያቱም እናንተ ለሊት መነሳት የሚመቻችሁ ጊዜ ሊሆን ይችላል፣ ሊኖሩ ይችላል። ወይም ደግሞ በዚህ ሰዓት ብነሳ ይሻለኛል የምትሉት ጊዜ ይኖራል እና ያንን ጊዜ ከመደባችሁ በኋላ ያ ከጥናት ጊዜያችሁ በፊትና በኋላ የራሱ የሆነ የእንቅልፍ ጊዜ መመደብ አለባችሁ። በቀን ውስጥ ሚኒማም ወይም ደግሞ በትንሹ ለስድስት ሰዓት መተኛት ግዴታ ነው። ስለዚህ ስድስት ሰዓት እና ከዛ በላይ መተኛት ከፈለጋችሁ ወይም ደግሞ ለስድስት ሰዓት መተኛት ከፈለጋችሁ ከጥናት በፊት እና ከጥናት በኋላ ያለውን ጊዜ ቀድማችሁ መመደብ አለባችሁ ማለት ነው። ያንን ደግሞ ምንም ሳታዛቡ መከተል አለባችሁ። ምክንያቱም የሌሊት ጥናት የሚፈልገው ኮንሲስተንሲን ነው ወይም ደግሞ ቀጣይነት ያለውን ነገር ይፈልጋል። እናንተ የምተኙበትን ጊዜ ካዛባችሁ፣ ለሊት ተነሳችሁ በምታጠኑበት ጊዜ እንቅልፍ ዘርፍ ሊላቸው ይችላል። ድካም ድካም የድካም ስሜት ሊሰማችሁ ስለሚችል ጥናት በፊትና እና በኋላ ያለውን የእንቅልፍ እሳታችሁን ቀድማችሁ መመደብ አለባችሁ ማለት ነው። በመጨረሻነት ደረጃ ደግሞ የምናየው ሙሉ ፕሮሰሱን አይተናል፣ ግን ከመገንባት ጀምሮ የተለያዩ ነገሮችን በመሀል አይተናል። በመጨረሻ ደግሞ የምናገኘው ለሊት ተነሳን ስናጠና ምን አይነት የጠና ዘዴዎችን መጠቀም እንዳለብን እነግራችኋለሁ ማለት ነው። ለሊት ስንነሳ ብዙ ነገራችን ንቁ ሆኖ ነው የሚነሳው። ለሊት ስንነሳ ትንሽ ናፕ አድርገናል እንቅልፍተኝተን የምንነሳው በዛን ጊዜ አካባቢያችን ጸጥ ያለ ነው። ነገሮችን ኮንሱም የማድረግ አቅማችን በዛ ልክ ይጨምራል ማለት ነው። ስለዚህ ለሊት ማጥናት ያለብን የኤነርጂ ሌቭላችን በጣም ከፍ የሚልበት ጊዜ ለሊት ነው ማለት ነው። እኛ ጥዋት በምንነሳበት ጊዜ የኤነርጂ ሌቭላችን ከፍ ያለ ነው፣ ነገር ግን ከሌሊት ጋር ሲነጻጸር ያንሳል ማለት ነው። ጠዋት አካባቢ ኤነርጂያችን ትንሽ ከፍ ይላል። ከዛ ወደ ቀን ስንጠጋ የኤነርጂ ሌቭላችን ዝቅ ይላል። ወደ ማታ ስንሄድ ደግሞ በጣም ከፍ ይላል ማለት ነው። ይሄ ማለት እኛ ማታ ተነስተን የምናነብበት ጊዜ የኤነርጂ ሌቭላችን ከፍ ባለበት ጊዜ ነው ማለት ነው። ይሄ ማለት በዚህ ጊዜ ማጥናት ያለብን በጣም ከባባት እና እኛ ለማንበብ በምሞክርበት ጊዜ አንዳንዴ የማይገቡን የሚያስቸግሩን ቶፒኮችን ሳብጀክቶችን ብናነብ በጣም ይመረጣል ማለት ነው በዚህን ጊዜ እያንዳንዱ ኮንሰፕቶችን አንደርስታንድ ለማድረግ ነው ማንበብ ያለበት ለመሸምደር ሳይሆን ኮንሰፕቶችን አንደርስታንድ ለማድረግ ማስ ሊሆን ይችላል ፊዚክስ ሊሆን ይችላል ኢኮኖሚክስ ሊሆን ይችላል ለእናንተ ከባድ ነው ብላችሁ የምታስቡትን ትምህርት ለሊት ማጥናት አለባችሁ ማለት ነው ለሊት ስታጠኑ ደግሞ የፖሞዶሮ ቴክኒክ እንድትጠቀሙ በጣም አሪፍ ነው ለ25 ደቂቃ ካነበባችሁ በኋላ የ5 ደቂቃ እረፍት እየወሰዳችሁ ማንበብ አለባችሁ። በተጨማሪ ደግሞ ሌሊት በምታጠኑበት ጊዜ በጣም ብዙ ሰዓት አታንብቡ። ቢያንስ ለሊት ተነሳችሁ ሶስት ሰዓት ካነበባችሁ ወይም ሁለት ሰዓት ካነበባችሁ በቂ ነው። ምክንያቱም ማንበብ ያለባችሁ ቢያንስ በዛ ከተባለ ከሁለት ሳብጀክት በላይ አታንብቡ። ምክንያቱም ይወዛገባል፣ ይደራረባል። ስለዚህ ከሁለት ሳብጀክት በላይ ማንበብ የለባችሁ። በተጨማሪ ደግሞ በምታነቡበት ጊዜ ከበድ ያሉትና የነዛን ከባድ ፓርቶችን ወይም ደግሞ ቶፒኮችን አንደርስታንድ ለማድረግ ነው ማንበብ ያለብን ማለት ነው። ለሽምደዳ ለሽምደዳ ጠዋት ተነስታችሁ ወይም ደግሞ ከሰት ትንሽ እረፍት ማድረግ በምትፈልጉበት ጊዜ በዛ ሰት መሸምደት ትችላላችሁ። ነገር ግን ትንሽ ጠጠር የሚሉ ሳብጀክቶችን ለሌት ተነስታችሁ ብታነቡ ይመከራል ማለት ነው። ስታነቡ እነዚህ አክቲቪ ሜተዶችን መጠቀም ያለባችሁ እንዳልኳችሁ፣ ኮሞዶሮ ዘዴ መጠቀም ትችላላችሁ። ወይም ደግሞ ነገሮችን ካነበባችሁ በኋላ ያንን በፌማን ቴክኒክ ያንን ነገር ማስረዳትም ትችላላችሁ ማለት ነው። ስለዚህ ሌሊት ተነስታችሁ በምታነቡበት ጊዜ ተጨማሪ የስቴዲ ሜተድ ወይም ደግሞ ይጠቅመኛል የምትሉ የስቴዲ ሜተዶችን መሞከር ትችላላችሁ። በተጨማሪ ደግሞ እዚህ ቻናል ላይ የተለቀቁ የተለያዩ የጥናት ዘዴዎች አሉ፣ እነሱንም ማየት ትችላላችሁ ማለት ነው። ስለዚህ ማታ ተነስታችሁ የምታነቡበትን የስዲ ሜትር ወይም ደግሞ የጥናት መንገድ ቀድማችሁ ወስናችሁ ማወቅ አለባችሁ ማለት ነው። በቪዲዮ መጀመሪያ ላይ ቦነስ እንዳዘጋጀሁላችሁ ነግሬያችኋለሁ። እነሱም ሁለት። እነዚህ ሌሊት ተነስታችሁ እንድታነቡ የሚረዳችሁ ቲፖች ናቸው። የመጀመሪያው አላርም መጠቀም ነው። አላርም መጠቀም በጣም ቤስ የሆነ ነገር ነው። ምክንያቱም ታውቃላችሁ፣ ሌሊት መነሳት አንፈልግም አንፈልግም እውነቱን ለመናገር ማለት ነው። ነገር ግን የግድ መነሳት ካለብን አላርም መሙላት አለብን ማለት ነው። አላርሙን ከሞላን በኋላ ደግሞ ምንድን ነው የምናደርገው አላርሙን ከኛ ራቅ አድርገን የምናስቀምጠው። ምክንያቱም አጠገባችን ካለ አላርሙ እንደጮኸ ወዲያውኑ ተነስተን ዘግተን ተመልሰን እንተኛለን። ነገር ግን አላርሙን አርቀን ባስቀመጠን ጊዜ ያኔ አላርሙ በሚጮኸበት ጊዜ ግዴታ ተነስተን ሄደን ማጥፋት አለብን። አለበለዚያ በየአስር ደቂቃ ወይም ደግሞ በየአምስት ደቂቃ መልሶ መላልሶ አላርም ይጮኋል ማለት ነው። ደግሞ ተኝተን እያለን የሆነ ድምፅ ስንሰማ በጣም ነው የሚያስጠለው በጣም ነው የሚደብረው ማለት ነው። ለሊት ላይ የሚረብሻችሁ ድምፅ ወይም ወይ የስልክ ያላርም ጩኸት በጣም ነው የሚደብረው። ስለዛ ተነሳችሁ ስል ለማጥፋት በምትሄዱበት ጊዜ ሙሉ በሙሉ ትነቃላችሁ ማለት ነው። ወዳችሁ ሳይሆን ፈልጋችሁ ሳይሆን በግድ ተነሳችሁ ትነቃላችሁ። ስለዚህ ቺል የአላርም ሜተድ ተጠቅሟት። ሌላኛው ደግሞ ሻወር መውሰድ ነው። ቤታችሁ ሻወር ላይኖር ይችላል። ሻወር ከሌለ ችግር የለውም። ነገር ግን ሻወር ካለ ለሊት ተነሳችሁ ሻወር ከገባችሁ በኋላ ብታጠኑ በጣም አሪፍ ነው። ሞር ንቁ ለመሆን ማለት ነው። ሻወር ከሌለ ጣጣ የለውም። ምንድን ነው የምታረጉት መሰላችሁ? ትነሳላችሁ ፊታችሁን እሽት አድርጋችሁ ትታጠቡና ወደ ጥናት ትገባላችሁ ማለት ነው። ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ለምታውቋቸው ለሌሎች ተማሪዎች ሼር አድርጉ። በቀጣይ ሊሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አሳውቁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ።